ሰላም ሰላም ውድና የተከበራችሁ የያዚ ቲቪ ሰዎች እንዴት ናችሁ? ሰላማችሁ ብዝት ረፍረፊ ይበልልኝ። በጣም የሚያሳዝን ዜና ነው። አሁን ደግሞ ልላችሁ የመጣሁት እዚህ ጋር በፎቶ የምታያቸው እንግዲህ በቀደም ለታ ልጃቸውን የዳሩት ከዶክተር ወርቅነህ ገበየው ጋር ልጃቸውን የዳሩ የማህሌት አባት ናቸው ማለት ነው። እና በድንገተኛ እንግዲህ ፈጣሪ ወጥቶ ከመቅረት እግዚአብሔር አምላክ ይሰውረን። እንግዲህ እኚህ አባት ልጃቸውን ከዳሩ ሳምንት ነው ገና ማለት ነው። አይታችኋል፣ እንደዛ ድል ባለ ሰርግ ተድራለች ማለት ነው። ልጃቸው ከዶክተር ወርቅነህ ልጅ ጋር አንድ ላይ ነበረ የተዳሩት እና በዚህ ሳምንት ባልሞላ ጊዜ ውስጥ እንግዲህ ሞጆ ላይ ማለት ነው በድንገተኛ አደጋ በመኪና አደጋ ህይወታቸው አልፏል። በጣም ያሳዝናል። ሙሽራዋ ሙሽርነቷን ጫጉላዋን ሳትጨርስ ገና ሳምንታቸውን እንግዲህ ከተጋቡ ማለት ነው እሁድ እለት በቀደም የአባቷን መርዶ በጊዜ አይነት ነገር ሰምታለች። በጣም ያሳዝናልኝ። ይህ አባት እንግዲህ የማህሌት አባት ናቸው። ህይወታቸው ያለፈው በድንገት ነው። እግዚአብሔር ወጥቶ ከመቅረት ይሰውረን ሁላችንም። ልብ ሰባሪ ነው። አሁን ደግሞ በድንገት ብዙዎቹ እየሞቱብን ነው። በጣም በሚያሳዝን ሁኔታ ዛሬ ዘጠኝ ሰዓት ላይ ቀብር ፕሮግራማቸው ይፈጸማል ማለት ነው። በድንገት ወደ ሞጆ እየሄዱ ትላንትና ነው ህይወታቸው ያለፈው ማለት ነው በትራፊክ አደጋ ነው። በጣም በሚያሳዝን ሁኔታ በጣም ያማል። የምሬ ነው ምላችሁ። ልጅቷ በቀደም ልጅ ሲድሩ የነበሩት አባት ዛሬ ደግሞ በሳምንት ሀዘን ምንድን ነው? ምን ይባላል? ይሄን ማለት ነው። ከእንዚህ አይነት አደጋ ፈጣሪ ይሰውረን። እንግዲህ እግዚአብሔር አምላክ ሁላችሁም ጸሎት አድርጉ። እንዲሁም እህታችን ጋዜጠኛ ፍሬ ህይወትም እንደዚህ በመውለድ የተነሳ ህይወቷ አልፏል። በጣም ያሳዝናል ማለት ነው። ስለ ጋዜጠኛ ፍሬ ህይወት እያማል። የእሷም እንደዚሁ በሚያሳዝን ሁኔታ ልትወልድ ብላ ወደ ቤተሰቦቿ ጋር ሄዳ እንግዲህ ሳትመለስ አስክሬኗ ነው የመጣ። የእሷም ልጁ ተርፏል። በመውለድ የተነሳ ህይወቷ አልፏል ማለት ነው እና ብዙዎች እንደዚህ ህይወታቸው እያለፈ እያጣን ነው በጣም በሚያሳዝን ሁኔታ። እግዚአብሔር አምላክ ከእንደዚህ አይነት ነገር ይሰውረን እንበል ማለት ነው። መድኃኒዓለም ይሰውረን ከድንገተኛ አደጋ። ሁላችንም እግዚአብሔር አምላክ ይሰውረን ብላችሁ ጸሎት አድርጉ። እውነት ያሳዝናል። በቀደም ሰርግ ሲደግሱ የነበሩ አባት ዛሬ ላይ እንደዚህ ድል ባለ በአማረ እንግዲህ ህዝቡን አነጋጋሪ ያደረገው ሰርግ ነበር እንደሰማችሁት እንዳያችሁት የፍሬ ህይወት ሰርግ ማነው? የእነዚህ ልጆች ሰርግ ማለት ነው። በሳምንት ደግሞ ይሄው የመጣው ነገር በጣም ልብ ሰባሪ ነው። የእውነት ያማል። እንግዲህ ነፍሳቸውን በአጸደ ገነት ያኑረው። እግዚአብሔር አምላክ ከእንደዚህ አይነት ነገርም ፈጣሪ ይጠብቀን፣ ያላችሁ ጸሎት አድርጉ ሁላችሁም። እንዲሁም የእህታችንን ፍሬ ህይወትም እንደዚሁ አጋጣሚ ነው የሷም ህይወት ያለፈው እሷም ለመውለድ በሄደችበት ነው ህይወቷ አልፎ እየተገኘው ማለት ነው። በጣም በሚያሳዝን ሁኔታ ማለት ነው። ከእንደዚህ አይነት አደጋ ፈጣሪ እየጠበቀን እያላችሁ ላችሁም ጸሎት አድርጎ። የድንገተኛ አደጋ በጣም ቅስም ይሰብራል። እውነቴ ነው። ምላችሁ የቀመሰው ያቀዋል። በተለይ ይሄ የመኪና አደጋ እንዴት እንደሚከሰት እንኳን አታቁም ማለት ነው። እንደ ድንገት ነው። ያሰባችሁበትን ሳትደርሱ ህይወታችሁ ባጭር ይቀራል። የብዙዎቹ ነው። ያሳዝናል። ነፍስ ይማር አባታችን፣ ነፍሱን በአጸደ ገነት ያኑረው። ለሙሽሮቹ መጽናናትን ያድልልን እግዚአብሔር አምላክ። በጣም ያማል፣ በጣም ያሳዝናል። ስማ፣ ከባድ ነው። ብቻ ፈጣሪ እንደዚህ አይነት ነገር ይሰውራል እና ስለ ፍሬ ህይወትም እንግዲህ አስገባላችኋለሁ ማለት ነው። ፍሬ ህይወትም በጣም በሚያሳዝን ጋዜጠኛ ፍሬ ህይወት ነፍሰ ጡር ነበረች። የሀያ አምስት አመት ወጣቷ ማለት ነው ለመውለድ ወደ ቤተሰቦቿ በሄደችበት ቦታ ላይ እሷም በመውለድ ህይወቷ አልፏል። ልጁ ተርፏል። የእሷ ህይወት አልፏል ማለት ነው። በጣም ያሳዝናል። እንደዚህ አይነት ነገሮችን መስማት ቅስም ይሰብራል ማለት ነው። አባት ልጁን እንዲድል ባለ ሰርግ የድሮ በሳምንቱ ህይወት ሲያልፍ እሱም እንደዚሁ ቅስም ይሰብራል። እውነት ያማ ለማን ያምናል። እና ሞትን እኮ ተሸክመን ነው እየዞርን ያለነው ወገን፣ የምሬ ነው ምላችሁ። ሞትን ይዘናት ነው እየዞርን ያለነው ማለት ነው። እና ስለ ፍሬወት ላሰማችሁ መጀመሪያ እስኪ ከዚያው ጣልቃ ቀረች። ለመሆኑ ቤችን ምስኪን መንገድ ተማት ባለቤቷ እና ቤተሰቦቿ በምን ሁኔታ ላይ ይገኛሉ? ህይወቷ ከማለፉ በፊት የነበሩ ክስተቶች ስምንድናቸው ምንድን ናቸው? ከመሞቷ ቀደም ብላ ለጓደኞቿ የነገረቻቸው ነገሮች ስም ምን የሆኑ ሁሉንም በ ለመኚ ሞታለች አሉኝ። አበባዬ በጠዋቱ በእንቡጥነት ጊዜሽ ረገፍሽብን ፍርዬ፣ ወየው ልናትሽ ስትል ነበር። አይነ አለም ከበደ ሐዘኗን ያኖረችው የሚያደርጉት እንዲህ ነው፣ ሊሞላ ሲ ሊያጎድላል፣ ደርሶ ይነጥቃል፣ በጣም ያበሽቃል በማለት የተናገረው ደግሞ ጋዜጠኛ ሶዶ ልማ ነው። የመጀመሪያ ልጇን ወልዳ ለመሳም ስትዳዳ የከረመች በግንቦት የመጀመሪያዎቹ ቀናት ወልዳለሁ ብላ ቀን ስትቆጥርና ስትቆርጥ የነበረች ድርስ እርጉዝ ፍሬ የወጣ ሰው የልጅ እናት ለመባል ለመታረስ የተዘጋጀችው የሃያ አምስት ዓመቷ እጩ ወላድ ፍሬ ህይወት ህይወት ለመስጠት ህይወቷን ሰጠች። ፍሬውንም ሳትበላ እንዲሁ ቀረች። ደግሞም ጋዜጠኛ ነበረች። በቅርቡ አየር ላይ ሊወጣ ዝግጅት በነበረ በቴሌቪዥን ጣቢያ ውስጥ የቀድመ ፕሮዳክሽን ስራ እያጠናቀቀች የነበረች እኖርባይ ሙያተኛ ናት ሲልም ነው ሶዶ ሀሳቡን የሚጨምረው። ሃይማኖተኛም ናት ሲል ማክሉ ይገልጻል። ጓደኛዬ ጋዜጠኛ ፈሩቅ እያዩ መርዷን በተመለከተ የሚያረድ ጽሑፍ ለጥፎ ተመለከትኩ ይላል። ስለ አሟሟቷ ተጨማሪ መረጃ ፈልጌ ወደ ገጸ ታሪኳ ዘዋልኩኝ። ታጋ አድርጓት ነበረም። የፌስቡክ ስሟ ፍሬ የመብረሃል ይላል፣ በእንግሊዝኛ ፊደላት የተጻፈ ነው። ከገጹ አወጣሁና ተመልሼ ከጓደኛዬ አፈወርቅ ጋር አወራው። ፍሬ ህይወት በዚህ ከንቱ ምድራዊ ህይወት የምታስቀና እንስትናት። እሱ እንደሚነግረኝ ውብ ማንነቶቿ ከረጅም ጊዜ በኋላ በቅርቡ ለመጀመሪያ ጊዜ ግን ደግሞ ለመጨረሻ ጊዜ ለስንብት ሊያገኛት ወልጄ የማነበውን መጽሐፍ ግዛለኝ ብላ ገዝቶላት እንደነበረም ነገረኝ ሲል ይጨምራል። ሶዶም እኔም ይበልጥ እየተብሰከሰኩ መጣው ከሱ በላይ በረጅሙ ተነ ወልዳ ያደገችው የመጀመሪያ ዲግሪዋን ከጎንደር ዩኒቨርሲቲ በአማርኛ ቋንቋና ስነ ጽሁፍ፣ እንዲሁም የሁለተኛ ዲግሪዋን ደግሞ በአካውንቲንግ ተምራ ተመርቃ ለተሻለ ኑሮ የተሻለ ስራ ስትማትርም ነበረም። ባለቤቷ ታዲያ መምህር ነው። ወደ ትዳር ከገቡ ገና ሁለት አመት እንኳን በቅጡ አልሞላቸውም። ከሚኖሩበት በአዲስ አበባ ከተማ አየር ጤና አካባቢ ለወሊድ ወደ አሰላ ካቀናች ሳምንት መሆኑን እንኳን እርግጠኛ አይደለሁም ይላል። ይህን የሚነግረኝ በሕልፈቷ ልቡ ተሰብሮ ቀጥ ቀጥ እያለ የሚያወራኝ ወዳጇ ወዳጄ ጋዜጠኛ አፈወርቅ ነው። ጋዜጠኛ አፈወርቅ የፍሬ ሕይወትን ሞት አስመልክቶ በፌስቡክ ገጹ ያኖረው መልእክት መኖሩንም ጨምሮ የሚገልጸው ይኸው ሶዶ ለማ ነው። እንዲህ ይላል። ሞተች አሉኝ። ልመናቸው መቼ ኖረሽ? ምን አይነት ቀልድ ነው? ሞት ራሱ ቀልድ ሆነ እንዴ? ጤነኛ ነሽ? ጽንሱም አንቺ በበጎ ጤንነት ላይ ትገኛላችሁ አይደል? እንዲህ ያለው ዶክተሩ ልትወልጂ የጓጓሽለትን ልጅሽን አቅፈሽ ልትስሚ አይደል እንዴ? ወደ ሆስፒታል ሄድሽው። የምን ማፋፈር ነው? አንቺ እኮ ቀልደኛ ነሽ። ማርያምን አትቀልጂ። እንዲህ አይነት ቀልድ ደስ አይልም። መጠርጠር እኮ ነበረብኝ። ሁለት ዓመት ከስድስት ወር ተጠፋፍተን ዛሬ የወሊድ ፈቃድ ወጣ ሁረፍት ነኝ ያለህበት ልምጣ ብለሽ መተሽ ስታገኝ መጠርጠር ነበረብኝ ከቀናት በፊት ያየሁት ያሳቅ ጸለመ ያ ሁሉ ተስፋ ጨለመ ሲሉ እንዴት እሺ ብዬ ልመናቸው ጓደኛዬ ትናፍቅኛለሽ በእናቶች ቀን ማግስት አንዲት ሴት ስለ እናትነት ወድቃለችና ይላል ከዚህ ሁሉ በኋላ ሌላው የገረመኝ ነገር በማለት ይጨምራል ሶዶ ሌላው የገረመኝ ነገር ፍሬ ሕይወት የወለደቻት ልጅ ተርፋለች እሷ ሕይወቷ እያለፈች ወደዚህኛው ዓለም ያመጣቻት ሴት ልጅም በሕይወት አለች። ይሄ ሞት አንዳንዴ ስክሪፕትን ሲያሳምረው እኮ ይለያል። ፍሬ ነፍስሽን ይማረው፣ ለሚወዱሽ ቤተሰቦች ዘመድ አዝማዶችሽ ሁሉ መጽናናትን ይሁን በማለት በፋና ቴሌቪዥንና ሬዲዮ በጋዜጠኝነት ስራ ላይ የምናውቀው ሶዶ ለማ ሀሳቡን ይቋጫል። የምትመለስ ትመስል ነበረም፣ ወልዳማቀፍ ልጇን ማየትም ትጓጓ ነበር። ለባሏና ለቤተሰቦቿ ደስታን መስጠት የሁል ጊዜም ምኞቷ ነበር። ምን ዋጋለው፣ ያ ሁሉ ሳይሆን ቀረም። በደስታው ፋንታ ሀዘን ተተካ። የማይታመን ድንገተኛ ድባቴን ይዛ መጣች። ወልጄ ልምጣ ብላ ሄዳ አስከሬኗ ተላከም። በሰላም ወልዳ ትመለስልኛለች አለው ባለቤቷም፣ አስከሬኗን ውሰድ ተባለ። ከዚህ በላይ ከባድ ነገር ምን አለ? በቅርቡ ለስርጭት የሚበቃ የቴሌቪዥን